ተመልካቾቻችን ሳምንቱ አልፎ እንደገና መልሰን ተገናኝተናል። ይህ በየሳምንቱ ወደ እናንተ የሚቀርበው ህያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። ይህን ዝግጅት በአየር ላይ በተስፋ ቴሌቪዥን የምትከታተሉ እንደዚሁም ደግሞ በዩቲዩብ አድራሻችን በመላው ዓለም የምትገኙ ኢትዮጵያና ኤርትራውያን፣ እነሆ ዛሬ ደግሞ ሁለተኛ ሳምንት ክፍል ሁለተኛውን ክፍል ይዤ ቀርቤ ያለው ባለፈው ሳምንት እንደምታስታውሱት አንድ እንግዳ አቅርቤላችሁ ነበረ። ረጅም ኪሎ ሜትሮችን ተጉዞ መጥተው እንግዲህ የእግዚአብሔርን ስራ አወራለሁ እናገራለሁ ብሎ እዚህ ሲኤምኤን ስቱዲዮ ድረስ የተገኘው ወንድማችን ከአገረ ሰላም መካነ ሰላም ከመካነ ሰላም ወንድማችን ታሪኩ ጠና ነው። ወንድማችን ታሪኩ ጠና በሙሉ ወንጌል ቤተክርስቲያን የሽማግሌዎች ሰብሳቢ ሆኖ ያገለግላል። እንግዲህ ባለፈው ሳምንት ታሪክህን እንግዲህ በጣም ጥሩ እያጫወትክን ነበረ። ሰዓት አልፎ ወደዛሬ ሳምንት ያዘዋውር ነው እንግዲህ የትምህርት እድል አግኝተህ ዩኒቨርሲቲ ገብት ለመግባት የምትሄድበት አተ ከዛ እግዚአብሔር ደሞ ቀድመው ሌሎች ሄደዋል። ነገር ግን አንተ ከሁለት ቀን በኋላ እግዚአብሔር መንገድ አዘጋጅተውልህ የሚገርመው መቀሌ ስደርስ አንተ ቀድመሃቸው እነሱ ከሁለት ቀን በፊት የተጓዙት ከአንተ በኋላ እንደገቡ ነውና ይሄ እግዚአብሔርን ታላቅነት ነው የሚያሳየውና ምንጊዜም የሚየው አንዳንድ ጊዜ ሰዎች የቀደሙን ሲመስለን፣ እግዚአብሔር ግን አስቀድሞ እንደሚያደርሰን ማወቅ ምስክርነት ነው። እና ያው መድረኩ ለአንተ ነው። ከዛ ጀምሮ ያለውን ታሪክ መናገር ትችላለህ። ያው እንግዲህ እግዚአብሔር አውቂ ነው። ገና ሳን እንትን ሳንል ነው የሚያቀን። ከእናታችሁ ማጽፍ በፊት ያቀናል ይላል እግዚአብሔር። አስቀድሙ ስለመ እንጂ ገና ጌታን አላገኙ ምን አላልኩ። በዛ ሰዓት ግን እግዚአብሔር ታምር እየሰራ ነው በኔ እና ልክ ቀድሚያቸው መቀሌ ደረስኩኝና ከዛ እነሱ ቻው ብሎኝ የወጡት ከደሴ እኔም ደግሞ ሰላም ብያቸው ተቀበልኳቸው። ደነገጡ እነሱና ገረማቸው። በጣም የሚገርም ነገር ነው። በየት መጣህ ነው ያሉኝ፣ በየት መጣህ ነው ያሉኝ። ምክንያቱም የመጣሁባት መኪና ትንሽ መኪና ስለሆነች ፈጥናለች። እነሱ ደግሞ ሎንችና ነው የድሮ መኪና ነው ቅጥቅጥ ነው ቀስ እያለ ስለመጣ ሁለት ቀን አድረው እኛ በአንድ ቀን ከምናምኑ መተረ ገብተናልና ልክ እንደዛ ገባው። ከዚያ ተገናኘው። ሰውየው የትራንስፖርትም የምንም አክሱም መድረሻ ሰጠኝ። ከዛ አክሱም ገባሁ አክሱም ጤና ሳይንስ ኮሌጅ እና እዛ ገብቼ በቃ እንግዲህ እንደ ማንኛውም ተማሪ እዛ ተደባለኩ ማለት ነው ያው ስልሳ ተማሪዎች ነን ከአፋር አስር ሄደናል ከሌላ ቦታ ደግሞ እንደዚህ ተብሎ ስልሳ የህክምና ተማሪዎች ነበርንና እዛ እየተማርን እያለ በቃ እኔ ደግሞ ያው ሲጋራ እጠጣለሁ ትምህርት ቤት ሆነ ሲጋራ እጠጣለሁ አጨሳለሁ ያው እንትን እላለሁ እና ስለዚህ ሁል ጊዜ እቀጣለሁ፣ ቅጣት እቀጣለሁ። እዛ ትምህርት ቤት ክልክል ነው። በአጥር ዘልዬ ነው የምገባው። ምናየጤና ትምህርት እየተማርክ ከዛ አንድ ጊዜ ምን ሆነ እንትን ሀውዜን ሰኔ 15 የሚከበር በዓል አለ እና እዛ ላይ አንድ ግጥም አቀር አያቀረብኩ ሀውዜን የሚል ግጥም ሳቀርብ ለዳይሬክተሩ አሳየሁትና ዳይሬክተሩ ተቀበለው እና ሲያየው በሚዲያ ላይ ለቀቀው። ሲለቀው የት የምንድን ነው የኮሌጅ ተማሪ ነው ናም ተባለ። ከዛ በእኔ ምክንያት እርዳታ ተረዱ። የበዓሉ ጊዜም እሴዶ አቀረብኩ ከያንግጥ እና በቃ ታዋቂ ሆንኩ እዛ ላይ እና ታሪኩ ተባለ እና ከዛ እንደዛ በዛ ምክንያት በእኔ ምክንያት ስለተረዱ ውለታ ጣልኩ ማለት ነው እዛ እንትን ላይ ኮሌጅ ላይ። ስለዚህ ይቀጡኛል በትምህርት የደህና ነኝ መባረር አልቻልኩም። እንደዚህ እያልኩኝ ሁለተኛ ዓመት ላይ እንደሆንኩ መጋቢት ላይ ነው መጋቢት ላይ ነው ትዝ ይለኛል። አንድ ቀን አክሱም ማለት ጴንጤ የሚባል የለም፣ ሌላ ሃይማኖት የለም፣ ማንም የለም፣ ሙስሊም እንትን የለም፣ መስጊድ የለም፣ ክልክል ነው እዛ። ኦርቶዶክስ ቅዱስ ቦታ ነው። ስለዚህ እዛ ቦታ ላይ ማንም የለምና አንድ ቀን ባህልሜ መንገድ ይሄዳለሁ መንገድ ይሄዳለሁ ጥርት ያለ አስፓልት መንገድ ነው በዛ መንገድ ሲሄድ ሲሄድ እንደዚህ የተከፋፈለ መንገድ ያቀኛ አራት ማዕዘን መንገድ ያገኛለው እንደዚህ ወደፊት እንደዚህ ወዴት ሊሄድ ብዬ ቆም ብዬ እያለሁ በህልሜ አንድ ታፔላ ትወጣና ታፔላዋ ላይ ዮሐንስ ወንጌል ምዕራፍ ስድስት ቁጥር 14 ይላል ታፔላው ላይ እኔ እንደዚህ አይነት መጽሐፍ ቅዱስም አንብቤ አላውቅም አጠገብ ያለው ለካ ደከም ብሎ ነው ያለው። አንድ ክርስቲያን ክርስቲያን እና እሱ ክርስቲያን ነው። ደከም ብሎ እኔ ጋር ሆኖ በጣም ተናዷል። ምክንያቱም እኔ ዱርዬ ነኝ። ጠጥቼንም ገባው ረብሻ አለው። ግን እንደዛው ያለ ነው እና ከዛ በኋላ ያቲያፔላ ዮሐንስ ወንጌል ምዕራፍ 14 ቁጥር ስድስት የሚለው ምንድነው የምለው እውነት መንገድ ህይወት፣ እኔ መንገድና ህይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ይህን በራእይ ነው። በጣም እኔ እንደውም አንድ ጊዜ ትዝ ይለኛል እዚህ አዲስ አበባ እያለሁ ወታደር እያለሁ ከሙሉ ወንጌል የሚወጡ ነበሩ ከቀጠና ሁለት የሚወጡ ሁለቱ ሁለቱ የምስክርነት የሚወጡ ነበሩ እና እንዲነግሩኝ እያልኩ ከፊታቸውም ከኋላቸውም ሄዳለሁ፣ ግን ነግረውኛ ፈርተው ዝም ብሎ ሄዳለሁ፣ ፈርተው ዝም ብሎ ሄዳለሁ። አላውቅም፣ ግን እንዲነግሩኝ ይፈልግ ወታደር ልብስ ነው አይደለም ሲቪል ለብሼ ገና አንድ ቀንም ነግሮኛል። እና እዛ ያንን ሳይ ደነገጥኩና ከዛ ቀሰቀስኩት ቀሰቀስኩትና እንደዚህ የሚል ነገር አየሁ አልኩት። ስለው ደነገጠ የሆነ ደነገጠና ተነሳና ተንበረከከ አልጋው ስል ምንድን ነው አልኩት። ጴንጤ መሆኑን እናውቃለን ትንሽ ትንሽ ግን ያው ፍራቻም ስላለዛ ደብቅ አድርጎ እኛም ጋር ትንሽ ቀመመስ ያደርጋል። በፍራቻ ነው አሁን። ከዛ በኋላ በርከክ አለና አለቀሰ አለቀሰ። ከዛ በኋላ ምንድነው ስለው እንደዚህ ነው፣ ዮሐንስ ወንጌል እኔ መንገድ ህይወት እውነት ነኝ የሚል ነው ያለ። በቃ እንግዲህ አትክበጥ በቃ እንግዲህ እናንተ ትንሽ ካሳዩአችሁ አልኩና ተውኩት። ከዛ ወዲህ እኔ ውስጥ እየተቀየረ መጣ፣ ውስጥ እየተቀየረ መጣ እና ልጁም ፓፕቲስት ነው እንትኑ ፓፕቲስት ነው እንትን የሚለው የሚያገለግል እንትን የሚለው የመሰከሩለት ፓፕቲስት ቸርች ነው። አሁን ከዛ በኋላ መቀሌ ደወለና በስልክ ደውሎ መቀሌ እንደዚህ እንደዚህ ነው እንደዚህ ነው እንደዚህ ነው ብሎ ነገረው ባፕቲስት ቸርች እዛ ወንድም ፍጹም ይባላልና ለሱ ነገረው እሱ ደግሞ ታድሶ እንትን ነው የሚሰራው ይሄን አንድ መስሪያ ቤት አለ እንጃ እዛ መኪና ይዞ በስንተኛው ቀን መጣ እኔ ጋር መጣና እንደዚህ ነው እንደዚህ ነው ብሎ አሁን እነሱ ልክ እንደመጡ ፕራክቲስ ነበር እኛ ፕራክቲስ ወተን ጤና ጣቢያ ላይ ነበር እና ጣቢያ ያለ ሆዴን አመመኝ። ሆዴን ሲያመኝ በቃ አስፈቅጄ ወደ ቤት ሄድ ስለው ሄዳለኝ አይ ሆስፒታል ሄድ ና አይ ሆስፒታል ቶ ቤት ሄዳለሁ በቃ ስል ዶርም ሄዳለሁ ስል ዶርም ስመጣ እነሱ መጥተዋል። ለካ ሆዴን ያሳመመኝ አሁን እነሱ መጥተው ከዛ በኋላ ሚሊዮን የሚባል ልጅና እሱ ናቸው የመጡትና እሱ ደግሞ ሄኖክ አለ ይሄ አጠገቤ የነበረው ተማሪ ሄኖክ ነውና አሁን ፓስተር ነው። አሁን እንትን ነው ፓስተር ዳንኤል እንትን ይሄ የሚሰራ ማረሚያ ቤት ዳንኤል ገብረስላሴ፣ ዳንኤል ገብረስላሴ መቀሌ ቅርንጫፍ ኃላፊ ነው። እዛ አሁን እዛ ነው። አሁን እሱ ፕሪዝን ሚኒስትሪ ነው የሚሰራ። አሁን ከዛ በኋላ መጡ። ከዛ መጡ በኋላ ነገሩኝ። ተማሪዎች ስድስት ሰዓት ሊሆን ነው ሊመጡ ሆነ አሁን ጴንጤ የሆነ እንዳይንበት ቶሎ ብላቸው አንበርክኩኝ አልኳቸው። ቶሎ ብለው አንበረክከው ጌታን ቃል አስገብተውኝ፣ ከዛ በኋላ ከዛ ዘውን እያለሁ የሆነ ወንዝ እንሄድና ፈልገን አሉ እንጠመቃሉ። ሶስት ቀን ያክል ቆዩ። ዘው አስተማሩኝ፣ የተወሰነ አስተማሩኝ፣ አገኙኝ ማለት ማንም ስለሌለ ማንም ስለ አገኙኝ። ከዛ በኋላ የተወሰነ አስተማሩኝ። ከዛ ሄድኩና ወደታች ወደ ወንዝ ፍለጋ ወንዝ ፈልገን እዛ ስንጠመቅ የሆነ እኔ ዛሬ ደው ልጅ ነኝ ወልጃ ዛሬው ልጅ ነኝ ዮሐንስ እንትና ሮሜ ላይ እንትነ ዕብራውያን ላይ ያለውን ቃል እኔ ልጅ ነኝ ወልጃ ለው የሚል ቃል አለ አይደል? እሱን ቃል መጣልኝ ወደ ውስጥ አረ እንደዚህ የሚል ቃል መጣ። ደግሞ አሁንም ስላቸው አረ ይሄ ልጅ ታሪከኛ ነው አሉና ያው ታሪክ ነው ስሜ። ከዛ በኋላ እንደዛ አድርገን ተመልሰን ተመለስንለአለሁ እና ጥምቀት መውሰድ። ከዛ እነሱ ሄዱ። ከዛ በኋላ እንግዲህ መጠጥም እየተወኩ መጣሁ። በራስ ጊዜ ማለት ነው። ጸሐይነት ጽዮን ማርያም ነበር የምንውለው። ጽዮን ማርያም እዛው አለ ጸሐይነት ጽዮን። ዋናው አክሱም ጽዮን ነው የምንውለው የነበረው እዛው ነበር። ከዛ ያም እየተቋረጠ እየጠላ ሁሉም ቀረ። የምንወጣው ለመጠጣት ነበር ድሮ። አሁን ከዛ የጴንጤ የሆነ ታገላገልን ለግቢው ታሪኩ ጴንጤ የሆነ ተገላገልን፣ አለ በቃ እንኳን ሆንክ አሉኝ። ሁሉም ያ ተማሪው ስልሳውም ተማሪ ሴቱም ወንዱም። ከዛ በስንተኛው ቀን እየበረ እንትን እያልኩ እየቀጠልኩ ያም ልጅ ተመለሰ፣ ከኔው ጋር አብሮ ስንበረታ። ከዛ በኋላ እኔ በየዶርሙ እየገባሁ ባካችሁ ትሞታላችሁ፣ ንስሐ ግቡ ማለት ጀመርኩ እዛው ገና ሳልወጣ

ድርግም ሲያደረጉት ከዛ በኋላ ምንድን ነው ብየስል ያ ሁሉ መጣና ይሄ ጴንጤ በሉት አለ አንድ ጊዜ ወረዱብኝ በትሪው በሳሉ ከዛ በኋላ መቶ ዝጥበቀው መጣ ከዛ የሆነ ነገር አድርገው በዛ መሰረት ተረፍኩ ብቻ እኔ ሲመታ ክርስቶስ ተሰቅሎ የለም ወይ ክርስቶስ ሞቶ የለም ወይ የዛ ጊዜ ያለ ህይወት ሌላ ነው ከዛ በኋላ ያ እንትን እያልኩ ከዛ ለሌላ ትምህርት፣ ለሌላ ፕራክቲስ ወደትን ራማ ካደዋ ወደዛ ራማ የምትባላለች እንትን መረቦ ዛ ጠግብ ከዛ እዛ ደግሞ ሄድንና እዛ ክርስቲያኖችን ደግሞ አገኘን። አንድ እንትን ምሰራ ልጅ አገኘን። እና እሷ ጋ አብረን ሄን ሄኖክም አብረን ከእኔ ጋር በቃ አልተየም። ከዛ በኋላ ከዛ በኋላ አስመራ ሄድን። ኮንፈረንስ ተዘጋጅቷል። ልበ አድኋ መንደፈራ የሚባል አለ። በዛ በታች በዚህ በራማ አርገን በመረብ አርገን አድኋላ፣ ከአድኋላ መንደፈራ የሚባል አለ። እዛ መንደፈራ ተብሎ እዛ ሄድን። እዛ ድረስ ሄድና በዛ ኮንፈረንስ ተካፍለን ወንጌል ስበኩ ሲባል እዛ በትግርኛ ነው። እኛ አናችል፣ እግዚአብሔሩ የአማርኛ የሚችል ሰጠን እያል ወጣን። እኔ እና እሱ አንድ ሊስትሮ አማርኛ ይችላል። እሱን አገኘን። ያንን ልጅ በቃ ነገር ነው አብሮን ይዘን መጣን እና እዛ ገብተን፣ እንኳ ኤርትራ ገብተን ይዘን መጣን እና ከዛ በኋላ እንግዲህ እግዚአብሔር አምላክ በድር እዛ ኖርኩበት ሳንሆኗር፣ በጣም በከፋ ሁኔታ ነው እዛ። መጀመሪያ ትምህርት ስማር እና ማጣት አለ ልብስ ሰዎች እየሰጡኝ ነው የተማርኩት። በጣም ብዙ ነገር ነው አክሱም ስማር ማለት ነው። ብዙም የሚረዳኝ አልነበረም እዛ። ከዛ በኋላ ያጌታን ከዛ እንደተመለስን ከፕራክቲስ ተመረቅን። ተመርቀን እንግዲህ ወደ ምድባችን ነው እና ምድብ ያው አፋር ክልል ደረሰን። እኔ አፋር ክልል ደረሰኝ፣ ይህኖክ ደግሞ እዛው ትግራይ ደረሰው። ትግራይ ደግሞ ወደ ወልቃይት አካባቢ እሱ ደረሰው። እኔ ደግሞ አፋር ክልል በቃ አፋር ክልል ዞኑ ክልሉ ጋር ሄደን ስንመደብ እጣ ስናወጣ፣ አይ ቀስ ብዬ ኮራ ብዬ እኔ ጴንጤ ነኝ የጌታ ሰው ነኝ ችግር የለም ብዬ እንደ ቅርብ ቦታ ይደርሰኛል፣ ከተማ ይደርሰኛል። ሰው ተመድቦበት ማያውቅ ቦታ ላይ 89 ላይ ነው። 89 የት ምደባለው? አፋር ክልል ከለዋን የሚባል ቦታ። ያ ቦታ አኪምም ገብቶበት አያውቅም። መንግስት ሰራተኛው ትንሽ ነው ያለው፣ አፋሮች ብቻ ያቻ አሉትና እዛ ደረሰኝ። እዛ ሲሄድ በጣም ደነገጥኩ። በጣም እንትኑ የለም፣ ምንም ሰው የለም አሁን ከዛ መድኃኒትም ደሞ መጣ። መድኃኒት የት ነው? ዛፍ ስር ነው የምሰጠው። ዛፍ ስር ሆነ የምሰጠው ዛ በቃ እንደገና በቃ አሁን ያበረታቱኛል። ግን መቀሌ ያሉት ወገኖች ባፕቲስቶች ያበራታቱኛል፣ ይጽፉልኛል። አዎ የለም ሞባይል፣ በፖስታ ቤት ወልዲያ ነው እንትናችን፣ ጣቢያችን። ከዛ ይጽፉልኛል። ከዛ ችግር የለም፣ እዛ ይልኩስል። ከዛ በኋላ እንግዲህ እነሱ ጋር ነው በቃ ፓፕቲስት መቀሌ ፓፕቲስት እዛ በቃ እንትን ያልኩት እዛ ጉንኙታቸው በጣም ፍቅር ሰው ናቸው። እግዚአብሔር ይባርካቸው። በህይወቴ ላይ በጣም ብዙ ነገር ሰርተዋል እና በተለይ ሄኖክ ፍጹም ም ኬሌ በጣም ብዙ ሰዎች በህይወቴ ላይ ብዙ የሰሩ ናቸው እና እዛ እንደዛ ካረኩ በኋላ እንግዲህ እዛ እየኖርኩ እያለ እግዚአብሔርን አንድ ነገር ከብዶኝ መንገዳገድ ጀመርኩኝ። በቃ ማለት ኦርቶዶክስ እንኳ የለም እንኳን ጴንጤ፣ እዛ ቦታ ላይ ማለት ነው። አሁን አንድ ወረዳ ላይ ተመድቤ፣ ከዛ በወረዳ ደግሞ ወደ ሌላ ወረዳ የቀያየሩ ሰው ሲመጣ ይቀያይሩኛል፣ እኔ ነባር ስለነበርኩና፣ አሁን ጌታ ሆ ያልኩኝ፣ በቃ ብቻ የመኖር ሰለችኝ። እዛ ምስክርነት ማለት አዎ ከብዳል አሁን ብቻዬን መኖር። አሁን አንድ ቁጥር ምፈልገው አልኩ፣ የአንድ ቁጥር ወደ አንተ መልሰኝ ሆነ አለ አደለ? ዝም ብዬ መኖር ሆነ ወደ አንተ መልሰኝ አልኩ አንድ ቁጥር። ሁለተኛ ደግሞ ሚስት ስጠኝ አልኩ። ሚስት ስጠኝ አልኩ። ሚስት ፈልጋለሁ አልኩ። እዛ እኮ እንኳን ሚስት እንግዲህ፣ ወይም ያንተ አማኝ የሆነች ነው የምትፈልገው። ግን እዛ አማኝ የሆነ ሚስት ከየት ይገኛል? እንኳን አማኝ ኦርቶዶክስ እንኳን የለም። ከየት ይገኛል? ሚስት ስጠኝ አልኩ። ከየት ይገኛል ይለኛል፣ ሰይጣን እግዚአብሔር ይችላል። ከየት ይገኛል ሲለኝ፣ እግዚአብሔር ይችላል። ከዛ በኋላ በስንት ጊዜው ሰማንያ ወደ ዘጠና ላይ ሁለት ልጆች ተመደቡ። እኔ ያለሁበት እኔ ያለሁት አውራ እንትን ያለው የሚባል ቦታ ነበርኩ። ያለው ወረዳ ወደ ካላማጣ በታች አፋር ክልል ወረዳ ነው። እዛ ተመደቡ ሁለት ልጆች የሹሜና በላይነች የሚባሉ አሁን እዛ ሲመደቡ እኔ ደግሞ ከዛ እነሱኝና እነዚህ ልጆች ሁለቱም ክርስቲያን ናቸው። እነሱ እዛ ሲመደቡ እኔን ደግሞ የዞኑ ጤና ጥበቃ አነሳኝና ወዲህ መጣኝ እንትና እዋ የሚባል ወረዳ። አሁን እነዛ እኔ ጋር ይመጡ ነበሩ። እንግዲህ ቻንስ ነበር ለሚስትነት እንኳ ግን ሳይመጡ ቀሩ እዛ። አሁን እንደገና እዋ እንደገና ደግሞ እነሱን ትምህርት ሚኒስቴር እንደገና ምን አድርግበት ገለበጠና የተመደባቸው መደባቸው እኔ ያለሁበት መደባቸው እኔ ያለሁበት እኔ ያለሁበት መደባቸው ከዛ እኔ ያለሁበት ሲመደቡ በቃ ይሄ ነገር እንግዲህ አይ በኋላ ነው ይሄን ያወቅ ነው። እነሱም እንዴት እንደተመደቡ ከበኋላ አለ ያወቅ ነውና ልክ እዛ እንደ መደ እንደተመደቡ ጴንጤን መሆናቸውን አወኩ ከዛ እኔ ለካ ያውቁኛል ዱርዬ አፋር ክልል ወዛደር እንደነበርኩ ዱርዬ ጫት እንደነበርኩ እንደነበርኩ ያውቃሉ። እና ጴንጤ ሲባል እንትን አላሉም። አሁን አንዷ ልጅ በጣም ደህና ትቀርበኛለች፣ አንዷ ደግሞ አቀርበኝ በጣም። ከዛ በኋላ እንግዲህ አንድ ላይ ህብረት እናድርግ እያልኩ ስል፣ አይ ብዙም አደሉም፣ አልቀረበችም። ጌታ አሁን እንግዲህ ሚስት ስጠኝ ሚስት የሚለውን ነገር ጥያቄ ጠዋት ጸልያለሁ። ጸሎት እጸልያለሁ ጠዋት ቀን ማታ እጸልያለሁ። ስጸልይ አንድ ጸሎቴ እርስ ወደ እራስህ መልሰኝ። ሁለተኛው ጸሎቴ ጌታ ወይ እዚህ ምድረ በዳ ነው ሚስት ትፈልጋለህ፣ ብቻዬን መሆን አልፈልግም እላለሁ። ስል ስል ከዛ በኋላ እግዚአብሔር አንዷን ያችን እምጠላኝን እምጠላኝን እሷን ወደ ውስጥ የመውደድ ነገር መጣ። የመውደድ ነገር የመውደድ ምንድን ነው ስል እሷን አሁን ማናገር አልችልም እሷን በጣም ማናገር አልችልም። እሷን እና በቃ ኮስታራ ናት። እግዚአብሔር ሞገስ ሰጥቷታል። ያችኛቱን መናገር ይችላለሁ፣ ግን ያቺ ለካ ባለ ትዳር ናት። እንትን አላት እጮኛ አላት። አሁን እችኛቱን እንደዛ ሲሰጠኝ ምንድን ነው ጌታ ስል አንተ አሁን ምን አልኩኝ? እሷ እንደሰጠኝ አወኩኝ ገባኝ። ማን ይናገራል እንግዲህ? የምትናገር አንተ ትችላለህ። ድፍረቱ ጠፋ፣ ድፍረቱ ጠፋ። እግዚአብሔር አንተት ምን ብላት ተናገራታል እሷን እግዚአብሔር፣ እሷን ምን ተናገራት አልኩና ለካ እሷን በቃ ተናግሯታል ተናግሯታል። እኔ ስመጣ ደስ ይላታል ስሄድ ለ እቤቱ አካባቢ ስሄድ በቃ ስታይ ደስ ይላታል። በኋላ ነግረኝ በኋላ ትነግረ ከዛ በኋላ እግዚአብሔር በቃ አንድ ቀን ጠራዋትና እንደዚህ እንደዚህ ነው ስላት እግዚአብሔር የሆነ ሶስት ምልክቶች ሰጠኝ ስትነግራት የሆነ በሩ ላይ የሆነ ነገር እባብ ሰው ጋር ትጣላለ ምናምን ምልክት ትሰጠኝ እያለሁ ያለውና ከዛ አንድ ቀን ልክ መጥቼ ስነግራት ወደቀች። ወደቀችና ከዛ ደግሞ እባብ እዚህኛ በር ላይ እባብ ተጋርሟል። ከዛ ተጋርሞ ያን ጠላት እዛ ገደልኩ። እባብ ከዛ ወጣ ስል ደግሞ ሰው ጋ ትጣላለህ። ይህ ምልክት ነው አረጋገጥኩ። እሷ እንግዲህ በ ከዛ በኋላ ተነጋገር እዛ እንግዲህ ወደ ስድስት ወር ምናምን ቆየ። ለቤተ ክርስቲያን አሳወቅን፣ መቀሌ መቀሌ መቀሌን ያልንበት አይደለ? መቀሌ አሳወቅ። መቀሌ ደግሞ ጦርነት ነበር፣ ዘጠና ሁለት ኤርትራ ጦርነት አልነበር? በዛ ጦርነት ላይ መቀሌ ሄዶ መጋባት አይቻልም። ስለዚህ ሰርጋችሁ የት ይሁን ሲባል አዲስ አበባ አዲስ አበባ እዚህ ሰርጋችን በንትን ተደገሰ አሁን ከዛ ስደገስ እንግዲህ ከዛ ካፋር ክልል መውጣት አለብን። ከአፋር ክልል ስንወጣ የቤተሰቦቿ ሀገር እናቷ ወልዳ ናቸው ወልዳ፣ ወጣን ልቅርብ ነው ለወልዳ። ወልዳ ወጣን እና ከዛ በኋላ ቅዳሜ ቀን የወጣ ነው ሰርጋችን። ዛሬ የነገ እሑድ ሳምንት ነው አዲስ አበባ እኛ ቅዳሜ ነው እኛ ልኔ መንገድ ላይ ስለሚፈጅ ብዙ ቀን ስለሚፈጅ፣ ከዛ ወጣን። ከዛ ልክ ወተን ማታ ላይ ስልክ ተደወለ። አባቷ ዱቲ ናቸው ዱቲ ድና ትሷ እና ዱቲ ስለሆነች ነው ብዙ ጊዜ እኔን ስለምታቀኝ ያንገራግረችው እና በጣም ያልተቀበለች ህይወት ስለምታቅ ከዛ በኋላ እዛ ስልክ ተደወለና አባትሽ ታመዋል በቶሎ ብላችሁ የምትሉ ተባለ እኛ ሰርግ ልንሄድ እየተዘጋጀ ነው እሷ ደግሞ ምን ተባለ አባትሽ ታመዋል በአስቸኳይ ኑትሉ ተባለ እኛ ሰርግ ልንሄድ የነበረው ሰዎች አሁን ከዛ በኋላ ነገ እሑድ ልንሄድ ወደ ዱብቲ ሄደን ከዛ አባቷን አይተን ልንመጣ ስንል በዛውን እንሄዳለን ተባብለን አዲስ አበባ ከዱብቲ ወደ በያዋሽ በኩል ከዛ በኋላ እንደገና ማታ ደግሞ ለሊት ሊነጋ ሲል ተደወለ እ ሲባል አርፈዋል አባቲሽ አርፈ በቃ አርፈዋል። ስለዚህ ሲባል እ እንምጣ ተባለ። እኔ ነኝ ስልኩን ያለ ሰው ቲቪ ስልክ ነው። እንምጣ ስል ኖ አትምጡ፣ እኛ ሬሳ ይዘን እንመጣለን። ከዱብቲ ሰመድ ወልድያ ድረስ ለማምጣት እንግዲህ ብዙ ቀን ሁለት ቀን ይፈጃል፣ ሩቅ ስለሆነማ ከዛ በኋላ ማክሰኞና ሮብን ተጉዘው የትዛ እኛ ሰርግ እዚህ ተደግሷል፣ አዲስ አበባ እነሱ ዘሙ። ከዛ ሬሳ እየመጣ ነው። ከዛ መጣ ሮብ ቀን ቀበረ። እንግዲህ ምስክርነትን የመጨረሻውን ክፍል ደግሞ ታቀርብልናለች። አሁን ረፍት አድርገን እንመልሳለን። ተመልካቾቻችን የምስክርነቱ ክፍል አላለቀም። እንግዲህ በዩቲውብ የምትከታተሉ ሶስተኛውን ክፍል የጨረስነው፣ በቴሌቪዥን በተስፋ ቴሌቪዥን እየተከታተላችሁ የምትገኙ የሁለተኛው ሳምንት ዝግጅት እየተከታተላችሁ ትገኛላችሁ። እረፍት አድርገን እንመለሳለን። ባላችሁበት ቆ